መስቀል ክርስቶስ ስለ ሰው ልጆች ፍቅር ብሎ የተሰቀለበት የድህነትና የፍቅር ምልክት ስለመሆኑ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮ ያስረዳል። ታዲያ ይህ መስቀል ክርስቶስ በዕለተ ዓርብ በቀራንዮ አደባባይ ተሰቅሎ ለሰው ልጆች ድህነትን ካደረገ በኋላ በጊዜው ይህን ያዩና በክፋት የተነሳሱ ሰዎች መስቀሉን በቆሻሻ ስፍራ እንደቀበሩትም የቤተ ክርስቲያኑ አስተምሮ ያመለክታል። የበዓሉን አስተምሮ በተመለከተ ከኤ ኤም ኤን ጋር ቆይታ ያደረጉት የሃይማኖት አባቶችም ይህንኑ ይናገራሉ። ጌታ በመስቀል ላይ ውሎ ዋጋ ከፍሎ ሞትን ድል ነስቶ ሙስና መቃብርን አጥፍቶ ከተነሳ በኋላ ዮሴፍና ኒቆዲሞስ ከመስቀል አውርደው የገነዙት ልጆቹ እና መቶ ሀያው ቤተሰብ እዚያው በጎልጎታ አካባቢ በቀራንዮ አካባቢ አስቀምጠውት እንደነበረ እና ድውይ መፈወስ፣ ሙት መቀስቀስ፣ እውር ማብራት፣ ለምጽ ማጽናት፣ ማንጻት፣ ታምራት መስራት አላቋረጠም። የጌታ መስቀል ያው ጌታን ጠልተው ተመቅኝተው አሳልፈው ለመከራ ሞት የሰጡ ሰቅለው የገደሉ ጠላቶች ደግሞ ያ አልተመቻቸውም፣ ና መስቀሉን ቆፍረው ቀበሩት። እዚህ አካባቢ ያለው የሚኖረው የኢየሩሳሌም ህዝብ የቤት ጥራጊ እየወሰደ እንዲደፋበት ጭምር አዋጅ ነገሩ። አዋጅ ነግረው ለሶስት መቶ ዘመን ሲደፋበት ኖሯል። ቆሻሻ ሲደፋበት ኖሯል እና አምስት መቶ ክንድ ያህል የሚረዝም ተራራ ሆኗል ቆሻሻው በታላቂቷ በንግስት ሌኔ አማካኝነት እንጨት ሰብስበው ችቦ ለኩሰው እሳት አያይዘው በደመራው አማካኝነት በጣም ውጢስ ጠፍቶ የነበረው ከ ሶስት መቶ ዘመናት ጠፍቶ የነበረው መስቀል የተገኘበትን በዓልም ማሰብ ነው ደመራ የሚደመረው ያም ምሳሌ ማድረግ በየአመቱ ችቦች ይሰበሰባሉ፣ መናኝ ይሰበሰባሉ፣ ካህናት ይመጣሉ። በአንድነት ሆኖን ይህንን የጠፋውን እውነተኛውን መስቀል ኤክሶስን መስቀል የተገኘበትን ቀን ይታሰባል ማለት ነው። በዚህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሃይማኖት አባት የሆኑት መጋቤ ምስጢር ብሩ ካሳመረም የመስቀል ደመራ በዓል ተሰብስቦ ችቦ ለኩሶ ከመለያየት ያለፈ ሚስጢር አለው ይላሉ። ችቦቹ እንመለከታለን፣ ርጥቡ ደረቁ ተሰብስቦ በአንድነት አንድ የመሆን ለዚህ ደመራ ማለት እኮ ራሱ መሰብሰብ አንድ መሆን ማለት ነው። የአንድነት ሰብስቦ እንደሚታሰረው እንደሚቋጠረው እንዲሁ ሰው አንድ የመሆኑን ጥሪ ጭምር የአንድነት ጥሪ ነው። ሌላ ብርሃን ይታያል። በጨለማ ውስጥ ብርሃን ይታያል። መብራቱ ደግሞ የሚሰብከን ሰው ከድንቁርና እንዲወጣ፣ ካለማመን እንዲወጣ፣ ካለማወቅ እንዲወጣ፣ ከጨለማነት ህይወት፣ ከክፋት ህይወት ወጥቶ ወደ ብርሃኑ እንዲመጣ የሚሰብከን ስለሆነ እንዲህ ስንመለከተው እንዲህ እንደ ቀላሉ የሚታይ ሳታ ለኩሶ እንደ መለያየት አይደለም። የመስቀል ደመራ በዓል የጠፋውን የመፈለጊያና የማግኛ በዓል ነው ያሉት መጋቤ ምስጢር ብሩክ አሳመረ እያንዳንዱ ሰው ከውስጡ የጠፋውን መፈለግና መያዝ ያስፈልጋልን ባይ ናቸው። ድውዬ የሚፈውሰው ቅዱስ ያሬድም እርዩ ለዕፀ መስቀል ይህ መስቀሉን ታምራት ዕውራን ያበራል ድንቅ ድንቅ ነገር ያል ሙታን ያስነሳል ይሄ ጠፍቷልና ይሄ እንዲገኝ ነው እና ዛሬ ኢትዮጵያዊነት ስንገባ ምን ያጣነው ትናንት የነበረው ኢትዮጵያዊነት ዛሬ ጠፋው ምንድን ነው ትናንት የነበረው በክርስትና ዛሬ ያጣነው ምንድን ነው እርሱም መፈለግ መቻል አለብን እና ኤሌኒ ወደ እግዚአብሔር ጸልየችው ወደ እግዚአብሔር ጸልየችው ይህን መስቀል የጠፋውን እንዳገኝ ብለው ጸለየች። ዛሬ በጸሎትም በትጋትም በቆራጠኝነትም ሁላችንም የጠፋብንን ነገር ፍቅር ጠፍቶብን ከሆነ፣ ሰላም ጠፍቶብን ከሆነ፣ አለመተሳሰብ ጠፍቶብን ከሆነ፣ አለመረራራ ጠፍቶብን ከሆነ እርሱን ልንፈልገው ይገባል። የመስቀል ደመራ በዓል በተባበሩት መንግስታት ድርጅት የባህል የሳይንስና የትምህርት ተቋም ዩኔስኮ በማይዳሰስ ቅርስነት የተመዘገበ የቱሪዝም ሀብት ነው።